በውይይት መድረኩ ከክልል ከዞን ከወረዳና እንዲሁም በክልል ከሚገኙ የጤና ተቋማት የተወጣጡ ባለድርሻ አካላት ተሳትፈውበታል። አቶ ግርማ ጊንቦ በሲዳማ ክልል ምክር ቤት በጀት ፋይናንስና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ሲሆኑም በክልሉ ጤና ቢሮ የፋይናንስ አጠቃቀም በአንጻራዊነት የተሻለ ቢሆንም በጉድለት የተቀመጡ ነጥቦች ላይ በመስራት ውስን የሆነውን ሀብት ለታለመለት አላማ ማዋል እንደሚገባ ገልጸዋል። ያለን ሀብት ውስን ነው። ይህ ውስን ሀብት ለታለመለት አላማ ብቻ እንዲውል ነው ዋናው የመንግስትም አላማ የምክር ቤቶችም ኃላፊነት። እኛ ቁጥጥርና ክትትል የምናደርገው በየአመቱ ምክር ቤቱ ለአስፈጻሚው የሚሰጠውን በጀት ለህዝብ ጥቅም ላይ እንዲውል ሀብት እንዳይባከን ነው። እቅድ አፈጻጸም ሪፖርት ስንመለከት የተሻለ አፈጻጸም ያለበት ነው። የተሰራው ስራ ጥሩ ነው ብለን አይተናል። ምክንያቱም ከበጀታቸው 95 ፐርሰንት አካባቢ በካፒታል ላይ ነው የመደቡት። ይህንን ደግሞ ለስራ ማስገጃ ጥቂት በጀት አምስት ፐርሰንት የማይበልጥ በጀት ተመድቦ አብዛኛውን በጀት በ ህዝብ ጥቅም ላይ እንዲውል በፕሮጀክት ላይ እንዲውል የተሰራው ስራ ለሌላም ቢሮ ተሞክሮ የሚሆን ነው ብለን ወስደናል። በ2017 የመጣው የፋይናንስ አጠቃቀም ስኬት መስሪያ ቤታቸው ያስቀመጠው የውለንትናዊ ለውጥ አንዱ አካል እንደሆነ የገለጹት አቶ ታሪኩ ዱካሞ የሲዳማ ክልል ጤና ቢሮ ምክትል ቢሮ ኃላፊና የፋይናንስ አስተዳደር ዘርፍ ኃላፊ ናቸው። እንደ ጤና ቢሮ ሴክተር ምንድን ነው? ሴክተሩ የራሱ የሆነ ኢኒሽቲቭ አለውም የተነሳበት ለላቀ ውጤት እንስራ ብሎ ነው የራሱ ኢኒሽቲቭ ዲዛይን አድርጎ የተነሳው። ለላቀ ውጤት እንስራ አለ። ቀጥሎ ደግሞ ለላቀ ውጤትና ለጥራት እንስራ ብሎ አሁን በአሁኑ ሰዓት ለላቀ ውጤትና ለጥራት እንስራ የሚለው የቢሮ ሞቶ የሁሉም ዘርፎች ሞቶ ሆኖ ነው በአሁኑ ሰዓት ወደ ስራ የተገባው። በዛ ልክም ሁለት ሺ አስራ ሰባት አፈጻጸም ስትመለከቱ በጣምም በአንጻራዊ የተሻለ 2016 2016ም ጥሩ አፈጻጸም ነበር። 2017 ግን በጣም የተሻለ አፈጻጸም ነው ያለው። ኃላፊዋ አክለው ምንም እንኳን በዘርፉ የመጣው ስኬት በክልል ደረጃ ተቋሙን ተሸላሚ ቢያደርገውም በታዩ ክፍተቶች ላይ በትኩረት ሊሰራ እንደሚገባ ጠቁመዋል። ከውጪ እርዳታ የሚመጡ ገንዘቦችም ሆነ በክልል መንግስት የሚሰጠንን በጀት በአግባቡ ተጠቅመ ህዝባችንን ፍላጎት ለማሳካት ከፌዴራል መቶ ፐርሰንት ከዘጠና ሁለት ፐርሰንት በላይ ገንዘቡን ሊኪድ ስታደርግ ወይም ስታወራርድ 75 እና ከዛ89 እስከ 90 ካወረድ 75 25 ይቀንስባል ማለት ነው። ይሄ መሆኑን አውቆ እያንዳንዱ ሆስፒታሎቻችን፣ እያንዳንዱ ጤና ተቋሞቻችን እንደዚሁም ኮሌጆቻችን ይህንን ነገር ገንዘቡን በጥንቃቄ ተጠቅሞ በጊዜ እንዲያወራድዱ ኖ ስናሳስብ የነበረውና እዚህ አካባቢ አንዳንድ አካባቢ ላይ ጋፖች ነበሩ። ይህን ጋፕ 2018 አቅደን ከው ወዲሁ ልንሰራ ነው። በአሁኑ ሰዓት ከባለ ድርሻ አካላት ተግባቦት እየፈጸምን ያለ ነው። እንደ ሀገር ከረጂ ተቋማት የሚገኙ የገንዘብ ምንጮች አሰራር አዲስ መመሪያ ወጥቶ የተተገበረ መሆኑን በመጠቆም በሲዳማ ክልል ግን የታየው አፈጻጸም የተሻለ እንደሆነ የገለጹት በጤና ሚኒስቴር የፋይናንስ ስራ አስፈጻሚ የሆኑት አቶ ሰለሞን እጅጉ ናቸው። ግራንት በተለይ ደግሞ የእርዳታ የሚሰበሰብ በእርዳታ የሚገኙ ገንዘቦች አፈጻጸም ጋር የሲዳማ ክልል ያለው አፈጻጸም ጥሩ ደረጃ ላይ ያለ ነው። አሁን በሰራን ባገኘን ቁጥር እንደ ሀገር የውጭ ምንዛሬና ሀብት ማግኘት እንችላለን። ባልተጠቀምን ቁጥር ደግሞ ሀብት እያጣን ነው እና ይሄንን ለማድረግ አገሪቱም የወሰደችው ኮሚትመንት ይሄ ነው። ለክልሎችም ይሄን ኃላፊነት መመሪያው የሀገር መመሪያ ሆኖ ጤና ጥበቃ ሳይሆን የገንዘብ ሚኒስቴር መመሪያ ሆኖ ሊወጣ ተደረገን። በክልሉ ጤና ቢሮ ግዢ ፋይናንስ፣ ንብረት አስተዳደር ዳይሬክቶሬት ዳይሬክተር አቶ ተስፋይ ቃሚሶ በበኩላቸውም የሚገኙ ሀብቶችን በተገቢ መልኩ ለመጠቀም የአሰራር ስርዓትን ጠብቆ መፈጸም እንደሚገባ ገልጸዋል። የፋይናንስ ስርአቱ ራሱ ጫለ መመሪያዎች አሉት። እነዚህ ደግሞ ተግባራዊ ማድረግ ትልቁ ትኩረት አቅጣጫችን ነው በዚህ መነሻ ሁሉም ሰራተኛ፣ ሁሉም አመራር፣ ሁሉም ጉዳይ የሚመለከታቸው ባለድርሻ አካላቶች ጋር በመግባባት ላይ ባደረገ ነው ውጤት የመጣ ነው።